ታየ አለቀሰችው፣ ማለት ነው እንግዲህ ፕራንክ ተደርጋለች። እንግዲህ ማን ፕራንክ አድርጎ ማን ይቀራርሩ ታየ እንዲህ ሁለቴ እኮ ነው በተከታታይ ስታሰቃይ የነበረ ቤተሰብ ማለት ነው። ዛሬ አምሮብሻል፣ እኔ ቆንጆ ሰሞኑ፣ አይ አድናቂሽ ሆኛለሁ ባይ ዘዊ። በፊትም አድናቂሽ ነኝ፣ አሁን ግን ብታጅራ ከገባሽ በኋላ ኦ ፐርፌክት ሆነሻል፣ ሲሪየስ። ትላንትና ትንሽ ሆኔ አየውብሽ ነገር አለ ሶ ኦኬ ኖ ፕሮብሌም፣ እሱ ችግር የለም። እና ጋይስ እንዴት ናችሁ? ደህና ናችሁ? እንዴት ናችሁ? ዛሬማ ተመላለስኩባችሁ። ምንም አረጋቻለም። እሱም ላይክ አታረጉም። የክፋታችሁ ክፋት ጥግ ማለት ነው። ወይ የሉ ቤተሰቦች፣ ወዳቸዋለሁ። እንዴት አባቱ የመጣ ሰው ነው ላይክ ሳረግ ማይወጣ ታዘብኩ። ሌሎቹ ማለት ነው። ኤኒዌይስ ውዶቼ በሩትና በቤተሰብ መጥቻለሁ ማለት ነው። በጣም ደስ ብሎኛል። ቤተሰቧ ማለት ነው በጣም ነው የምወዳቸው። ባይዘው ይፈስ ያጋጣሚ ማለት ነው። እንማን በጣም ነው የምወዳት እና ሩታ እንግዲህ አነባችን፣ እናት አነባች። ከፋት፣ በተለይ በዚህ ሰዓት ይከፋል። በተለይ በደረሰች ሰዓት በጣም ይከፋል። ባለፈው ቢሆን ኦኬ፣ አሸግር የለውም እና አስቡት፣ ብትሄድ ማንገላ ነው የምትወልደው። እንግዲህ መቼም አስር ወር ገብተዋል ያሉ ነው። እኔ እንግዲህ እግዚአብሔር የእውነት ጸሎት አድርጉላት። አስሩ ገብታለች። እኔ በአስር ወር የተወለደ ልጅ እኔ ብዙም ሰምቼ አላቅም። በሰባት ወር ሊሆን ይችላል። ሰባት ወር ከዛ በዘለለ ግን አስር ወር ምናምን ሰምቻል አላቅም ማለት ነው። እና እንግዲህ ማይና ሄቷ እንግዲህ ፕራንክ አድርጓታል ማለት ነው። ምንም ማድረግ አይቻለም። ብድር በምድር ሳውን አው በምድር አው በሰማይ ሳውን በምድር ነው ጋይ ዘንድሮ ማለት ነው። ምንም ማድረግ አይቻለም። ቢውነታችሁ ነው። እኔማ ከሄድኳ አልመለስም፣ ጭራሽ አልመለስም አለ ጅርታ ማለት ነው። እና ሁላችሁም ማርያምን ጸሎት አድርጉላት፣ እናት ጸሎት አድርጉላት። እንግዲህ ምንም ማድረግ አይቻልም። እግዚአብሔር በሰላም ይገላግልሽ፣ ይቅርብሽ ፈጣሪ ማለት ነው። እና አይታወቅም እንግዲህ ቤተሰብ ያለ ያለው አታወቅም። ዛሬ ማታ ይመጣል ብሏል። ማያታሽም ልባ አይነግራታል። በነገራችን ላይ ትልቅ ሰው ታውቃላችሁ፣ ልባችሁ ያውቃል ሁሉም ነገርና በውስጣችሁ ብዙ የሚረዱ ነገሮች አሉ። ኤንዌስ ዶቼ ሩታዬ እንግዲህ አነባች አይገልጽም። አነባች እጅልኔ በቃሽ፣ ወደ ቤትሽ ተመለሺ። ልጅሽ ቀራ የጓገን ነው እሱ ግን አልመጣም ብለዋል ያሉ ነው። ጋይስ ልጁ እንዲ ከባድ ነው ጋይስ እንዲ ጨንቃል። አስቡት አስር ወር ሙሉ እንኳን አስር ወር አይደለም ለዘጠኝ ወር ስሞላ ራሱ ትጓጓላችሁ። ሲያልፍ ደግሞ ሌላ ጭንቃት ነው ብዬ ነው አስቦ የጨንቃል እውነት አስቡ አንድ ወር ማለፉ ማለት ነው እና በተለይ ደግሞ ቀን በሰራ ቪዲዮ ይመጣላችኋለሁ ማለት ነው። ይመጣላችኋለሁ መጨረሻ ላይ የምነግራችሁ ነገር አለ። መጨረሻ ላይ ማለት ነው እና ሩታ ፕራንክ ተደርጋለች ማለት ነው። ምንም ማድረግ አይቻልም። ሩታ ከማየ ጋር መሳጠፍ አቁሜ ይቅርብሽ፣ የኔ ቆንጆ ማለት ነው። ይቅርብሽ ነገሮቹ አይሻልም እና እንግዲህ ውዶቼ በሩታ አዙራ ይሄ ነው የምላችሁ። ሩታዬ እንግዲህ ፕራንክ ነው። ምንም ማረጋቻለም ማለት ነው። አለቀሰች አለቀሰች። ከቤት ውጪ፣ በቃሽ ልጅሽ አልመጣም ብሎናል። ስለዚህ መሄድ ያለብሽ ተባለች። ኒውስ ቪዲዮ በሰራው በቀን ማለት ነው። ገደል ግቢ ያለ ሰው አለ፣ ጋይስ ተዘግዘቅ ያለም አለ። አቤቱ ጌታ፣ አቤት አቤት፣ አንደበት ያዘልኝ። ግን እኔ የምላችሁ ማለት ነው የስድብ ሱሳ አለባችሁ ወይስ በዲግሪ ነው ተመረቃችሁ? ሰው መልካም ነገር ሲያወራ እናንተ ስድብ፣ ለሁለቱም አስተያየት ስሰጥ ስድብ። ደናናችሁ ናችሁ ግን ጤነኛ ናችሁ? አራማ አማኑኤል ግቡ እንዴ ይሻላችኋል። እንዲ ነ ሰው ከመሬት ተነስቶ ሰውን ተዘግዘቅ ምሎ ለምን ዘቀዘቃለ? ራስች ተዘግዘቂ ከምደግፊ ሰዎች ጋር ማለት ነው። እንዲ እኔ እኮ ልንገራችሁ፣ ተመልካሽ ነኝ፣ የፈለግኩን አስተያየት መስጠት ይችላለሁ። አብረሽና ሩታ በእኔ ፎቶ ና በእኛ ዙራ አስተያየት አትስጡ ቢሉ አቆማለሁ። ገባቸው አይደለ? ግን እንዴት ነው ማለት እኔ አሁን ቀን ምንም ያልኩት ነገር የለም። ጋይስ እንዴት አብርሃም ያልቅሰሽ ነው መጣሽ ስላላት ብቻ እሱ ብቻ ይዛችሁ ለምንድን ነው የሰው ማለት እሱ አይተናገረችም፣ አስተያየት መስጠት ነበረባቸው። እሷም እንዲያውም ክብር የሚባለ የላትም ሩታ በዚህ ሰዓት ለአብረሽ እና እሱ እንዴት አልታያችሁም? ለሁለቱም ለምንድ ነው አስታት ማስተጡት? እውነት የምትወዱ ከሆነ ነው አልኩትኔ ያደለ? ጋይስ ግን ምን አገባሽ? ተዘግዘቂ። አረ የምዘገዝቂ ያዘግዝቃቸው ፈጣሪ፣ አምላክ ሆ ዲተው ግን ተው ግን ሰውን ክፉ አታርጉ። እኔ አልፈልግም ክፉ መሆን። ኤንዌዝ ጋይስ ሩታዬ ያለቀሰች ማለት ነው። በጣም ደስ ስላል ፋሚሊ ጋር ነው መጣችው ዛሬ እግዚአብሔር ይመስገን። እንደውም ከአብሮሽ ጋር ነበር ሲጠብቅ የነበረ በእሷ ቤት ማለት ነው። ግን በእሷ ቤት መታለች ማለት ነው። ወዳቸዋለሁ። ላይክ አርጉልኝ ሽን ውዶች